ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የመፈነን ሚዲያ ቤተሰቦች እንደምን አላችሁ? የዕለቱ ዜና አወጃችንን እንሆ ጀምረናል። አዳዲስና ወቅታዊ መረጃዎችንም ይዘናል። በቅድሚያም አርዕስተ ዜናዎችን እናስቀድማለን። መፈነን ሚዲያን ሰብስክራይብና ላይክ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። አብራችሁን ቆዩ። በቅድሚያም አርዕስተ ዜና፣ በጎጃም የድሮን ጥቃት ያስፈጸመው ባንዳ ተያዘ ለአማራ ፋኖ በጎንደር የጥንቃቄ መልእክት። አፋሕድ ከአገዛዙ ጦር ጋር በመቀናጀት የአማራ ፋኖ አንድነት በጎንደርን አጠፋለሁ፣ ደመስሳለሁ በማለት ጥቃት ለመክፈት ተተኳሾችን አሟልቶ ጦራቸውን እያንቀሳቀሱ መሆኑን ተደርሶበታል። ዝርዝር አለው የምናስደምጣችሁ ይሆናል። በደቡብ ጎንደር ውጥረት ዙሪያ የሜጀር ጀነራል ውባን ታባተ አንደኛ ኮር ህዝብ ግንኙነት አመራሩ አቋሙን ግልጽ አደረገ። የአማራ ህዝብ ካንሰሮቹ ፋፍዴናውያንና አፋህዳውያን ልዩ መድኃኒታቸው ኢንጂነር ሐቅ ያለው ጸጋ ዝምታውን ሰብሯል። በምስራቅ ጎጃም በተፈጸመው የድሮን ጥቃት ከመቶ በላይ ሰዎች መገደላቸውን ቢቢሲ ዘገበ። ዝርዝር መረጃዎችን አብራቸውን ስትቆዩ የምናስደምጣችሁ ይሆናል። በጎጃም የድሮን ጥቃት ያስፈጸሙ ባንዳ ተያዘ። በጎጃም ሰሞኑን ለተፈጸመው የድሮን ጥቃት አቅጣጫ ጠቋሚ የነበሩ ባንዳዎች በቁጥጥር ስር መዋላቸውን የፋኖ ኃይል አመራሮች ገለጹ። ይህንን ጠቆማ የሰጡት በቁጥር አራት ባንዳዎች ሲሆኑ አሁን በቁጥጥር ስር የዋለው አንዱ ብቻ መሆኑንም ጨምረው ገልጸዋል። የራሱን ወገን ለማስጨፍጨፍ ሸፍራፊ ሳንቲሞችን የተቀበለውን ይህንን ባንዳ በቁጥጥር ስር የዋለው የፋኖ ኃይል ምርመራ እያደረገበት መሆኑንም አመራሮቹ ጨምረው ገልጸዋል። የድሮን አቅጣጫ ጠቋሚ ባንዳን በቁጥጥር ስር የዋለው የፋኖ ኃይል በቢቸና ዋና የአማራው ጠላት ነው የሚባለውን ኮማንደር ማናየን በቁጥጥር ስር ውሏል ብሏል። ይህንን ባንዳ በቁጥጥር ስር የዋለው በአፋጎ ስምንተኛ ክፍለ ጦር ፋኖዎች መሆኑንም ጨምረው ገልጸዋል። ዛሬ ደግሞ ባንዳው እቃና ውሃ ያመላለስበት የነበረውን ግመል የአማራ ፋኖ በጎጃም ስድስተኛ ክፍለ ጦር በረሃኛው ጅበላ ጎተራ ብርጌድ ፋኖዎች በቁጥጥር ስር መዋሉንም አስታውቀዋል። የጥንቃቄ መልእክት ለጎንደር አፋሕድ ጥቃት ሊከፍት ነው። አፋሕድ ከአገዛዙ ጦር ጋር በመቀናጀት የአማራ ፋኖ አንድነት በጎንደርን አጠፋለሁ፣ እደመስሳለሁ በማለት ጥቃት ለመክፈት ተተኳሾችን አሟልቷል። ጦራቸውንም አንቀሳቅሰዋል። ለአብነትም በለጣ አንዳርጌና ጸዳሉ ከታች ጋይንት በወንድሞቹ ላይ ጦርነት ለመክፈት እስቴ ገብተዋል። ደረጀ በላይ ተተኳሽ ለማምጣት ቋራ ገብቶ እንደነበር ተረጋግጧል። ይህንን ጥቃት ለማሳካት እነ ኮሮኔል ፋንታሁን ሞሃቤም ኃይል እንደላኩ የንስር አማራ ምንጮች አረጋግጠዋል። ስለሆነም እስክንድር ነጋና ግብረ አባሮቹ አማራን ፋኖነትም ብለው የወጡ ጀግኖች እርስ በርስ በማገዳደል ትግሉን ለማክሰም እንዲሁም ድርድራቸውን ለማሳለጥ ሊያታኩሱ ነውና፣ የጎንደር ብሎም የአማራ ተጽዕኖ ፈጣሪዎች በእስክንድር ሀሳብና ገንዘብ ተመርተው አማራን ሊገሉ እየፎከሩ የሚመጡትን የአፋሕድ መሪዎች ደረጀ በላይ፣ ጸዳሉ ቆራጡ፣ ወዘተ የመሳሰሉትን በመደወል ወይንም በአካል በማግኘት ከድርጊታቸው እንዲቆጠቡ በትግላችን ላይም ጥቁር ጠባሳ እንዳያስቀምጡ እንድታደርጓቸውና የበኩላችሁንም ድርሻ እንድትወጡ የአማራ ፋኖ አንድነት በጎንደር አናብስቶች ይህንን የጠላት ሴራ በብልጠት እንድታሳልፉት ንስር አማራ ጥሪውን አስተላልፏል። መረጃው የንስር አማራ ነው። በተያያዘ መረጃም በደቡብ ጎንደር ውጥረት ዙሪያ የሜጀር ጀነራል ውባንት አባተ አንደኛ ኮር ህዝብ ግንኙነት አመራሩ አቋሙን ግልጽ አደረገ። የአማራ ህዝብ ካንሰሮቹ ፋፍዴናውያንና አፋህዴናውያን ልዩ መድኃኒታቸው ኢንጂነር ሀቅ ያለው ጸጋ ዝምታውን ሰብሯል። ፀሐይ በምስራቅ እንደምትወጣው ሁሉ የአማራ ፋኖ ትግልም በልጆቹ የተባበረ ክንድ እንደሚያሸንፍ ለጥቂት ሰከንዶችም አንጠራጠርም። የብልጽግና ክንፍ ተከፋይ የሆኑት አፋሕድና ወያኖቹ በብልጽግና ትእዛዝ ሚያዝያ 15 2017 ዓ.ም እስቴ ወረዳና ስማዳ ወረዳ ከመከላከያ ጋር በህብረት ፋኖን ለማጥፋት በአንድ ላይ ቆመዋል። የፋፍዴናውያን እና የግንባር ድምር ውጤቱ አረም አፋር ተከፋይ እስክንድራውያን ከነርጋሲሳይ እና የደቡብ ጎንደር ብልጽግና ጽሕፈት ቤት ኃላፊው መንበር ክፈተው ትእዛዝ ተቀብለው እና ከመከላከያ ጋር ህብረት ፈጥረው ፋኖን ለማጥቃት ዘመቻ ከፍተዋል። በየትኛው መንገድ የፈለከውን ሰይጣናዊ ህብረትና ጥምረት ብትፈጥር የአማራ ፋኖ ከአማራዊ ቁመናው ነቅነቅ አይልም። ጎንደርን ክልል እናደርጋለን የሚሉ ህልመኞች አሸማጋይ ነንባይ ሀሳውያን ዳሞቴዎች የተንኮል አባቱና ውባንተ አባተን አዋቅቦ የገደለው የግንባሩ ዶላር ለቃሚው ጄኔራል መላኩ ተፈራም የአማራ ክልል ለጎንደር እስር ቤት ነው ለሚሉ መሀይማን ባዕድን ዲያስፖራዎች እንደ ደቡብ ጎንደር አናብስት ለሚሉ የትህነግ ህወሓት መልእክተኛ ጸረ አማሮች። ባይነኬው አማራ ጄኔራል ውባንተ አባተ ስም የሚነግዱ የትግሉ ስር ቁማርተኞች ጎንደርን ከሌላው የአማራ ግዛት ለመነጠል የሚተጉ ደናቁርትና፣ ኮርቻዎች እኛ ያሳመነው ጽጌ ልጆች የው ባንታባታ ደሞች እና የአርበኛ አስቻለው ጽጌ አላማ አራማጆች የትኛውንም ጎጠኛ የፋሽስት ናዚዝም ኃይል እንዳመጣጡ በተባበረ አማራዊ ክንዳችን እናስተናግደዋለን። እመኑኝ፣ አንድ አማራነት ብቻ ያሸንፋል። አረራችንም ሆነ ብዕራችን እሳት የሚተፉ ደናቆር ተፋፍዴናውያን እና መላው የብልጽግና ክንፍ አፋሕዳውያን ማወቅ አለባቸው። እመኑኝ አማራነት ያሸንፋል። ባለፈው እንደሰማችሁት በደረጀ በላይና የቆሙታን ረዳት ፕሮፌሰር አስራደ ባደረጉት ቃለ ምልልስ ተፈጥሮ በነበረው የእናጠፋቸዋለን የአፋዶች ዘመቻቸው አርበኛ ተሾመ አበባው በቦታው አልነበረም። በተመሳሳይም በዛሬው ዘመቻቸውም ተሾመ አበባውም የለም። ሙሉ አፋሕድ እነ ማስረሻና ፈንታሆን አሉበት እና ሌሎችም ይገኙበታል በምስራቅ ጎጃም በተፈጸመው የድሮን ጥቃት ከመቶ በላይ ሰዎች መገደላቸውን ቢቢሲ ዘገበ። የቢቢሲ ዘገባ እንደሚከተለው ይነበባል። በአማራ ክልል ምስራቅ ጎጃም ዞን ሐሙስ ሚያዝያ 9 2017 ዓ.ም በትምህርት ቤት ዙሪያ በደረሰው የድሮን ጥቃት ከመቶ በላይ ሰዎች መገደላቸውን የአካባቢው ነዋሪዎችና የዓይንማኞች ለቢቢሲ ተነግረዋል። በዞኑ እናርጅ እናውጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ የትምህርት ቤት አጥር ለማጠርና ቤት ለመስራት ለልማት ስራ የወጡ ሰላማዊ ሰዎች በጥቃቱ መገደላቸው ተገልጿል። የአካባቢው አስተዳደር ግን ጥቃቱ በአካባቢው ተሰብስበው በነበሩ የፋኖ ታጣቂዎች ላይ እንጂ በንጹሐን ነዋሪዎች ላይ አለመፈጸሙን ለቢቢሲ ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ተፈጸመ ስለተባለው ጥቃት ክትትል እያደረገ መሆኑን አመላክቷል። ነዋሪዎች ለቢቢሲ እንደተናገሩት በከተማዋ ያለው ገደብ የመጀመሪያ ደረጃ ትምህርት ቤትን አጥር እያጠሩ በነበሩ ሰዎች ላይ ነው ጥቃቱ የተፈጸመው። ጥቃቱ በተፈጸመበት አካባቢ በቅርብ ርቀት ላይ እንደነበሩ እየተናገሩ ሌላ የአይን ማኝ ወዲያውኑ ጩኸት፣ ግርግርና ድንጋጤ መፈጠሩንም ጠቁመዋል። የሆነውንም አናውቅም ሲሉ በቅጽበቱ የነበረውን ሁኔታ ገልጸዋል። እሳቸውን ጨምሮ ስራ ላይ የነበሩ ሰዎች ጥቃቱ ወደ ተፈጸመበት አካባቢ ሲጠጉ እንዳለ በሙሉ ጥቁር ነገር ነው የሆነው። አካባቢው በሙሉ ሰው የሚባል ነገር የለም። ከወደቀው ውስጥ የሚጮህ አለ፣ የሚንከባለል አለ። የተፈጠረው ነገር ይዘገንናል። ሰው ለመሆን እጅግ የሚዘገንን ድርጊት ነው ብለዋል። የፈረሰው የትምህርት ቤቱን አጥር እያጠሩ ያሉ ቀኝ እጃቸውን ተመተው መቁሰላቸውን የተናገሩ ሌላ ነዋሪ። ከባድ ፍንዳታ መከሰቱን ጠቅሰው ብዙ ሰው ነው የተጎዳው ብለዋል። ማህበራዊ መሰባሰቡን የገለጹት ሌላኛው የአይንማኝ የሟቾቹን ቁጥር ብዛት ይኖረዋል በማለት ገልጸዋል። አስከሬን ስለማንሳታቸው የተናገሩ ሌላ የአይንማኝ ደግሞ አብዛኛው የጥቃቱ ተጎጂዎች ወዲያውኑ ህይወታቸው ማለፉን ገልጸው ሟቾቹ በአብዛኛው ወጣቶች ናቸው ብለዋል። ከ24 በላይ ቁስለኞችንም ወደ ሕክምና መውሰዳቸውን የገለጹ እማኞቹ አብዛኞቹ በከተማው ወደሚገኘው ገደብ ጤና ጣቢያ ከተወሰዱ በኋላ ህይወታቸው ማለፉንም ተናግረዋል። ከሰባ በላይ አስከሬን አንስተው በባጃጅ ወደ ቤተ ክርስቲያን ማመላለሳቸውን የተናገሩ አንድ የአይን እማኝ ታዳጊዎቹና ሽማግሌዎቹን ጨምሮ አጠቃላይ የሟቾቹ ቁጥር 120 እንደሚደርስም ገልጸዋል። ከ115 እስከ 120 የሚሆን አስከሬን ነው የተቀበረው። ያልታወቀም ይኖራል ብዬ አስባለሁ፣ ምክንያቱም ድንጋጤ ውስጥ ስለነበርን ብለዋል። ሌላ የዓይን እማኝ በበኩላቸው 57 አስከሬን እስከሚደርስ ድረስ እንደነበሩ ጠቁመው የሟቾቹ ቁጥር ከ100 በላይ እንደሚሆን ገምተዋል። አስከሬኖቹ ላይ ከባድ ጉዳት በመድረሱ ሟቾቹን መለየት ከባድ እንደነበር የተናገሩ ተማኞቹ በዚህ ምክንያትና በስጋት እስከ ቀትር 8 ሰዓት ድረስ ገደብ ጊዮርጊስ ቤተ ክርስቲያን በጅምላ እንደተቀበሩ ገልጸዋል። አሞራ እንዳይበላቸው ቅበሩ ሲባል ማህበረሰቡ በፍጥነት አምስት የሚሆን መቃብር ውስጥ ነው የቀበራቸው ሲሉ አንድ ነዋሪ ተናግረዋል። የመንግስት ኃይሎች ጥቃቱ ከደረሰ በኋላ ወደ ከተማዋ መግባታቸውን ተከትሎ ስጋት ያደረባቸው አንዳንድ የአካባቢው ነዋሪዎች መሸሻቸውን የተናገሩት አንድ ነዋሪ ተጨማሪ ጥቃቶችንም መፈጸማቸውንም ጠቁመዋል። ማህበረሰቡ ከተረጋጋ በኋላ ለሟቾቹ ድንኳን እንደተጣለና ከቀናት በኋላ በአካባቢው ፍራጅ ወደሚባል ማስተዛዘኛ መርሃ ግብር እንደተደረገም ነዋሪዎቹ ተናግረዋል። ሰሞኑን ሊሸበር ነበር ሕዝቡም በሙሉ ሽብር ላይ ነው ያለው ሲሉ ዳግም የድሮን ጥቃት ይደርስብናል በሚል አካባቢው በሐዘን ድባብ ውስጥ ስለመሆኑ ተናግረዋል። የአማራ ክልል ግጭት በ2015 ዓ ም መጨረሻ ከተቀሰቀሰ ወዲህ ከተማዋ በፋኖ ታጣቂዎች ቁጥጥር ስር እንደሆነች ነዋሪዎቹ ተናግረዋል። ጥቃቱ ሲፈጸም ግን የፋኖ ታጣቂዎች ከተማዋ ውስጥ እንዳልነበሩና በአካባቢው ግጭት እንዳልነበረ ጠቁመዋል። ታጣቂዎቹ አንዳንድ ሥራ ስራ ለመስራት ካልመጡ በስተቀር ከተማ ውስጥ አይታዩም ሲሉ አንድ ነዋሪ ተናግረዋል። ነጋዴ እንደሆኑ የተናገሩ አንድ የዓይን እማኝ ሟቾቹ ንጹሐን ስለመሆናቸው ሲናገሩ በርካቶች በንግድ ስራቸው የሚያውቋቸው መሆናቸውንም ገልጸዋል። የፋኖ አባላት ቢሆኑ አስከሬን ሲነሳ ታጣቂ እናገኝ ነበር። ፋኖዎችና ማህበረሰቡን ለይተን እናውቃቸዋለን ፋኖች በአንድ ላይ ነው የሚንቀሳቀሱ ሲሉ ሌላ ነዋሪ ተናግረዋል። የፋኖ ታጣቂዎች በበኩላቸው በወረዳው በስፋት እንደሚንቀሳቀሱ ጠቁመው ገደብ ከተማ አካባቢ ግን በወቅቱ ምንም አይነት የታጠቀ ኃይል አልነበረም በማለት በጥቃቱ የተገደለ አባል እንደሌላቸው ተናግረዋል። አካባቢውን ለስልጠና እንደሚጠቀሙት የተናገሩት የአማራ ፋኖ በጎጃም ምክትል ሰብሳቢ አቶ አስረስ ማረዳምጤ ሁሉም ግድያ የተፈጸመው ሲቪላውያን ናቸው፣ አንድም የታጠቀ ኃይል በቦታው አልነበረም በማለት ግድያውን ማህበረሰቡን ከማሸበር ጋር አያይዘውታል። የኢትዮጵያ ሰብአዊ መብቶች ኮሚሽን የድሮን ጥቃቱ ላይ ክትትል እያደረገ መሆኑን ለቢቢሲ ተናግሯል። መረጃው የቢቢሲ አማርኛ ነው። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን